ያለው ፍሬሽ ሁነን አይደለም፣ ስሙ አዲሱ ሆኖብን አይደለም፣ ሃይማኖት ቤት ሳንሰማው ቀርተን አይደለም። መንፈሳዊ አድርጎን ነው። ሰማያዊ ዓለም በርቶልን ነው። ሰማያዊ ዓለም ነክቶን ነው። ልብ ተለውጦልን ነው። ልብ ተቀይሮልን ነው። የድንጋይ ልብ ወጥቶ የስጋ ልብ ተሰጥቶን ነው። ኢየሱስ የሚል ልብ ተሰጥቶን ነው። መጽሐፍ ምን እንደሚል ታውቃላችሁ? ማንም በስጋ አለ እኮ ጳውሎስ፣ ኢየሱስ ጌታ ነው ሊል የሚችል የለም አለ። ማንም ከመንፈስ ካልሆነ በስተቀር አለ ኢየሱስ ጌታ ሊል የሚችልም የለም። ኢየሱስ ጌታ ያስባለን ጌትነቱን የገለጠው ኢየሱስን ጌትነት ያበራልን መንፈስ ቅዱስ ነው። ወድቀን ተነስተን እንድንቀር አይደለም። የመጣን ኢየሱስን ሊያበራልን፣ ኢየሱስን ሊያሳየን፣ መንፈስ ቅዱስ መነጸር ሆኖ ኢየሱስን ሊገልጥልን ኢየሱስን ሊያስተዋውቀን ከኢየሱስ የሆነውን ሊያቀብለን ኢየሱስን ሊያስታውሰን እለት እለት ኢየሱስ እንድንል ሊያደርገን መንፈስ ቅዱስ ተሰጥቶናል። መልአክ መልአክ የሚያሰኝ መንፈስ ቅዱስ የለም። አገልጋይ አገልጋይ አይደለም፣ የሚያሰኘን የሆነ ጻድቃን ምናምን አያሰኝም። የእግዚአብሔር መንፈስ የገባበት መስቀሉን መስቀሉን ነው የሚለው ኢየሱስን ኢየሱስን ነው የሚለው ያብቀኝ ያለውን ክርስቶስን ነው የሚለው ምጽአት ምጽአት ነው የሚለው። የባለ ሐምሳው መንፈስ የገባበት ሲተኛ ኢየሱስ ነው የሚለው፣ ሲወጣ ኢየሱስ ነው የሚለው። ያ የሐዋርያቱን መንፈስ የተጠመቀ ሰው፣ ያ የሐዋርያቱን መንፈስ የጠጣ ሰው ወገኖቼ፣ ሌላ ሌላ አያሰኘውም፣ ሌላ ሌላ አያሰኘውም። ኢየሱስ ኢየሱስ ግን ያሰኘዋል ኢየሱስ ኢየሱስ ግን ያስብለዋል። ኢየሱስ ኢየሱስ ግን ይላል። ያ የባለ ሐምሳውን መንፈስ እኮ የጠጡ በስሙ አጋንንት በስሙ የሞተውን በማን ስም ሲሏቸው፣ በኢየሱስ ስም። ይህን ስም እንዳጠሩ ሲባሉ፣ ኢየሱስን እንጠራለን ነው የሚሉት፣ ኢየሱስን እንሰብካለን ነው የሚሉት፣ ኢየሱስን እናውቻለን ነው የሚሉት። ያ የባለ ሐምሳው መንፈስ የገባበት ሙሴ ሙሴ አይልም፣ ወንድሞቼ ሕግ ሕግ አይልም፣ የሆነ መልአክ መልአክ አይልም። መንፈሱ የሚያስብለው ኢየሱስ ኢየሱስ ብቻ። ያ መንፈስ ገብቶበት ሰው ገንዘብ ገንዘብ አይልም፣ ዝና ዝና አይልም፣ የሆነ ጻድቃን ሙሴ ሙሴ አይሸጥም። ዝም ብሎ ኢየሱስ ኢየሱስ ግን ያሰኘዋል። ኢየሱስ ኢየሱስ ግን ያሰኘዋል። በየጓዳው ኢየሱስ ኢየሱስ ያሰኘዋል። በየቤቱ ኢየሱስ ያሰኘዋል። በየጎዳናው ኢየሱስ ያሰኘዋል። በቤተሰብ መካከል ኢየሱስ ኢየሱስ ያሰኘዋል። ያ ነው የባለ ሀምሳው መንፈስ። ያ ነው ኢየሱስ የሰጠን መንፈስ። ያ ነው ኢየሱስ የሰጠን መንፈስ። ያንን እኮ የባለ ሀምሳ መንፈስ ያገኘ ሰው የሚባልለት በቢሮ እንደዚህ አረ ኢየሱስ ኢየሱስ ይላሉ። ቤተሰብ ጠርተውት ይሄ ሰውዬ አረጴንጤ ሆኗል። ለምን ኢየሱስ ኢየሱስ ይላል? ለምን? መንፈሱ እንደሱ ነው። መንፈሱ እንደሱ ነው። መልአክ መልአክ አይልም። ኢየሱስ ኢየሱስ ነው የሚለው። እኔ በመገለጥ የተቀበልኩት አለ ጳውሎስ እኮ ዋጋ የከፈልኩለት ወንጌል አለው በስጋ ከዳዊት ዘር የሆነ ከሙታን ተነሥቶ በአብ ቀኝ የተቀመጠ ኢየሱስ ኢየሱስ የሚል ነው ኢየሱስ ኢየሱስ የሚል ነው ኢየሱስ ኢየሱስ የሚል ነው ኢየሱስ ኢየሱስ የሚል ነው። ይሄ ነው የእግዚአብሔር መንፈስ። የዓለም መንፈስ ነው ወገኖች። ዓለምን የሚያስጠማው ዓለም ዓለም የሚለው የትንሣኤው መንፈስ ከአብ የወጣው ያ መንፈስ ምልክቱ የነው ኢየሱስ ኢየሱስ ኢየሱስ፣ ጸሎት ላይ ኢየሱስ፣ አምልኮ ላይ ኢየሱስ፣ በማለዳ ኢየሱስ ኢየሱስ፣ የነገር ሁሉ መጠቅለያ የሆነ ኢየሱስ። ያ መንፈስ የገባበት ያ መንፈስ ጳውሎስን ያገኘ ያገኘው ሰው ጴጥሮስን ያገኘ ያ መንፈስ ያገኘው ሰው ወገኖቼ ፖለቲካ አይልም፣ ዓለም ዓለም አይልም፣ ሙሴ ሙሴ አይልም፣ አረ ጻድቃን ኢንጦ አይልም፣ አረ መላእክት አይልም። ያ ጳውሎስን ያገኘ መንፈስ፣ ያ ጴጥሮስን ያገኘ መንፈስ የሚያሰኘው ይሄን ነው ወገኖቼ። በምኵራብ ውስጥ ኢየሱስ የሰቀላችሁትን ኢየሱስ በሽተኛ ፊት ሲቆም ኢየሱስ ብርና ወርቅ የለንም ነው የሚያለው። ብርና ወርቅ የለንም ኢየሱስ ነው ያለ ነው የሚለው። ያ መንፈስ ያገኘው ሰው ይሄ ተሳሳተው ጅኒን ያስቸገረን እኛ ሌላ ሌላ የሚያስመኝ ሌላ ሌላ የሚል ያ የባለ ሀምሳ መንፈስ ያገኘ ሰው መታወቂያው ይሄ ነው። የባለ ሀምሳው መንፈስ ምልክቱ ይሄ ነው። ኃጢአት ኃጢአት አይልም፣ ትቢት ትቢት አይልም፣ ዓለም ዓለም አይልም፣ ገንዘብ ገንዘብ አይልም። ግን ኢየሱስ ኢየሱስ ይላል፣ ክርስቶስ ክርስቶስ ይላል፣ ኢየሱስ ኢየሱስ ይላል፣ ኢየሱስ ክርስቶስ ይላል። ኢየሱስ አሜን። መንፈሱ ሲመጣ ማንን? ኢየሱስ። እርሱ በመጣ ጊዜ አለ እኔን ያከብረኛል አለ። ማንን? ሰውን መልአክን፣ ጻድቃኑን አይደለም። ክርስቶስ ኢየሱስ ያነው ጤነኛ መንፈስ ኢየሱስ ኢየሱስ ኢየሱስ የሚልነው ፍሬሽነት አይደለም። መንፈሳዊነት ሞቀት አይደለም። ኢየሱስን ኢየሱስን ማለት ስሜት አይደለም። ፍሬሽነት አይደለም ስፒሪችዋሊቲ ነው መንፈሳዊ ሰውም ሲሆን ሰው ኢየሱስ ነው የሚለው። ለምን? ሌላ የለማ፣ ሌላ የለማ። የሁሉ መገኛ የሆነው እሱ ብቻ ነዋ፣ የተገለጠ እሱ ብቻ ነዋ። በዙፋን የተቀመጠ እሱ ብቻ ነዋ፣ ሕያው የሆነ አምላክ እሱ ብቻ ነዋ። ከአብ ጋር ያስታረቀን እሱ ብቻ ነዋ። በደሙ ያነጻን እሱ ብቻ ስለሆነ ኢየሱስ ይላል። በሞተ ሰው ላይ ኢየሱስ አሉ። በበሽታ ላይ ኢየሱስ አሉ። አልፈሩም። ከልጅነቱ ጀምሮ ሽባ የሆነ ሰው ሲያዩ አልፈሩም። ኢየሱስ አሉበት፣ ኢየሱስ አሉበት። አጋንን ሲከባቸው አልፈሩም። ደብተራ ሟርተኞች ሲያሟርቱባቸው አልፈሩም። ኢየሱስን ነው የጠሩት። የባለ ሃምሳው መንፈስ ምልክቱ ይሄ ነው፣ ኢየሱስ እሱን ማሰብ፣ እሱን ማወጅ፣ እሱን መስበክ፣ እሱን መዘመር፣ በኢየሱስም ስም ይሁንላችሁ። ለዘላለም ይሁንላችሁ፣ ለዘላለም ይሁንላችሁ፣ ለዘላለም እንዲሁ ይሁንላችሁ። ማንም ከዚህ ከጸና ማህተም አያውጣችሁ። ከእግዚአብሔር ወንጌል ማንም አያውጣችሁ። የእግዚአብሔር ወንጌል ይሄ ነው በሥጋ የተገለጠ ክርስቶስ ከሙታን በኃይል ተነስቶ በአብ ቀኝ የተቀመጠ አንድያ የእግዚአብሔር ልጅ ክርስቶስ ይህን የእግዚአብሔር ወንጌል